ከረብ ሀገር ምን ይዘን እንምጣ? በተጨማሪ ነገሬን ላላችሁ፣ ዛሬ ለየት ያሉ ነገሮችን እንድነግራችሁ መጥቻለሁ። አሰላሙ አለይኩም ራሁንትላ ወበረካቱ ድና የተከበሯችሁ የቻናል የቤተሰቦች፣ እንደምናላችሁ እኔ ደህና ነኝ፣ አልሐምዱሊላህ። ጠፋ ብያለሁኝ፣ ዛሬ ግን ከች ብያለሁኝ። ላይክ፣ ሸር፣ ሰብስክራይብ ማድረግ አብሯችሁኝ ቆዩ። ዛሬ እንግዲህ ኮሜንታተሮች ምን ይዘን እንምጣ ከአረባ ሀገር ሽቲ ይዘን ብንመጣስ ምን ትመክሪናለሽ? ብለውኛል ማለት ነው። እንደዚሁም ደግሞ በተጨማሪ ሌላ ምን ትመክሪናለሽ ይዘን እንደመምጣት ያላችሁኝ አላችሁ። እና ዛሬ እንግዲህ ጠቅለል አድርጌ ሊነግራችሁ እኔ የጠቀመኝን እናንተ ተጠቀሙታላችሁ ብዬ ያሰብኩትን ሊነግራችሁ መጥቻለሁ ማለት ነው። ላይክ ሼር ሰብስክራይብ ማድረግ አብራቸው ይቆዩ እና ዛሬ እንግዲህ ከአረባ ሀገር ይዤ የመጣሁት የከሰርኩትም፣ እንደዚሁም ደግሞ የተጠቀምኩበትም ነገር አለ ማለት ነው። ከዛ መካከል ሱፍ ከስሬበታለሁ። ሱፍ ለምሳሌ ለወንድሞቼ ብዬ የዛሬ ሁለት ሺ አስራ ሶስት ኖ ሁለት ሺ አስራ አንድ ሁለት ሺ አስራ አንድ ስመጣ ለወንድሞቼ ብዬ በየከለሩ ይዤ የመጣሁ ጣቃ አለ ሱፍ ሱፍ ማለት ነው። እውነት ለመናገር ለጥቂ አውጥቼ ላሳያችሁ ትማሩበት አላችሁ። አንዳንድ ጊዜ ምን አይነት ልብስ ይዘን ብንመጣ የተሻለ ነው ብላችሁ ማሰብ አለባችሁ ማለት ነው እና ከአረብ ሀገር ያመጣሁት የዛሬ 2011 በእንደ ኢትዮጵያ አቆጣጠር ያመጣሁት ሱፍ ሱፍ፣ ሶስት አምጥቼ ያለሁ ብያችኋለሁ። ሶስቱም አልተሰፋም፣ ሶስቱም አልተሰራም፣ ዝም ብሎ ተቀምጧል እላችኋለሁ። እንደምታዩት ይሄ ከዚህ ደግሞ ብላክ የሆነ ትንሽ ጠቆር ያለ ሱፍ አለ ማለት ነው። አለኩልሃልን ወንድሞችንም አሰፉት ብዬ ስላቸው ይሄ ለኢትዮጵያ እዚህ ለመሰፋት ውድ ነው፣ ሁለተኛ ደግሞ ይቀደዳል፣ ደረጃው የወረደ ነው ተባለ ማለት ነው። ከዛም ሰይድን ደግሞ እስኪ ያሰፋ አንተ ብትሻል አንተ ትሻላለህና አሰፋልኩት ማለት ነው። ነገር ግን የወረደ ነው ደረጃ ሶስት ነውና ይሄ ሱፍ ለእዚህ አንሰፋላችሁም። ቢሰፋልህም፣ ኪሳራ ነው ኪሳራ ከምትሆን ብትገዛ ይሻላል ሲሉስ ሳያሰፋ ቀረ ማለት ነው። እና አንዳንድ ጊዜ ለእኛ ለቤተሰቦቻችን ብለን የምናመጣቸው ነገሮች አንዳንድ ጊዜ ከገንዘባችንም ወይንም ለነዛ ሰዎች ሳይሆን ሲቀር ሲቀር ያናዳል። ሀቅ ለማውራት እና እኔ አሁን ዘንድሮ ያመጣሁት ሱፍ ሰይድ አሰፍቶታል አሳያችኋለሁኝ ለብሶት አሳያችኋለሁኝ ሰይድ ያሰፋው ሱፍ ማሻአላ ነው አንደኛ የተባለውን በሜትር ስንት እንደገዛሁት ሳላቅም ሀያ ብር ሁን ሰላሳ ብር እኔ እንጃ ድርሃም ገዝቸው ያመጣሁት አለ እሱ በጣም ወዶታል ይሄ ግን ሳይሰፋ እንደምታዩት አመታትን አስቆጥሯል አሁን ማለት ነው ስድስት አመት ሰባት አመት ቤቴ ተቀምጧል ይሄ ሱፍ ማለት ነው ተመልከቱ። ሳልሸጠው፣ አይፈለግም አይፈለግም ማለት ነው። እና እንደ ጨርቅ ሱሪ አሰፍታችሁ ልበሱስ ብያቸው ነበር ቤተሰብ ያኔ ወንድሞቼ። ምን ለሚቀደል ለሚቀደል ብለው ዝም አሉኝ ማለት ነው። ሶስተኛው ተዝብ ብላክ ነው አለ አሁንም ሻንጣ ውስጥ ነው የሻንጣ ውስጥ ነው። ወንድሜ ወስዶስ ነበር መልሶ ሰጥቶኛል። አላኩል እነዚህ የከሰርኩባቸው ናቸው። አንዳንድ ጊዜ የምታመጧቸው ጥሬ እቃዎች ወይንም ልብሶች አገራችን የሚመጡን መሆን አለባቸው። ሁለተኛ ደግሞ ተሰፍተውስ እከስራለሁ አልከስርም፣ ይቀደዳሉ አይቀደዱም የሚለውን ነገር ማሰብ አለባችሁ። ከእኔ ተማሩ። እኔ የተማርኩበት ነገር ቢኖር የተማረርኩበትም የተማርኩበትም ቢኖር እነዚህ ሱፎች እንደምታዋቸው ስስ ናቸው ጨርቃቸው ምናምን በቃ ዝም ብሎ ተቀምጠዋል ማለት ነው። አምስት አምስት ሜትር ናቸው። ሶስት ብትኖች ናቸው ማለት ነው። አንዱ ስላላወጣሁት ነው ውስጥ ስላጣሁት ማለት ነው። ግን ሶስት ናቸው አሉ አሉ በቃ ለማንም አልሆኑልኝም ማለት ነው። ሌላው እንግዲህ እኔ የተጠቀምኩበት ቢኖር ነዶ ልብስ ነው። ነዶ ልብስ ብትፈልጉ ለሽት ይሆናችኋል፣ ስትፈልጉ ዘመናዊ ልብስ ሲመጣ በዛ አይነት ዲዛይን ማሰፋት ትችላላችሁ ማለት ነው። ነዶ ልብስ ይጠቅማል። ነዶ ልብስ እንዴት ይጠቅማል ብትሉኝ እኔ አሁን ሁለት ሺ አስራ ሶስት ማለት ነው እና ነዶ ልብሶች አንዳንድ ጊዜ ይጠቅማሉ። ይህ እነዚህን ደግሞ ከጁንታ በፊት በ2013 ያኔ የዝህኛ ጋር ወሎ ምድር ሳይደርሱ ይዣቸው የመጣኋቸው ነዶ ብትኖች ልብሶች ናቸው ማለት እንደምታወት ጣቃ ነው። ይሄ ጣቃ ነው ማለት ነው። ሁለት ሺህ አስራ ሶስት ከኳተር ይዣቸው የመጣኋቸው ነዶ ልብሶች ናቸው። ብዙዎችን አሰፍቻቸዋለሁ። ለእናቴም ለእኔም በምንፈልግበት ሰዓት አሰፏቸዋለሁ። የሚገርማችሁ አሁን ይሄ እኔ ስፈልግ ለመስገጃ ብትሉት ለሽቲ ብትሉት ለፈለጋችሁት ነገር ሙሉ ልብስ ላሰፋው ብትሉት ማሰፋ ትችላላችሁ። እኔ አሁን ይሄ ልብስ የለኝም ብያለን፣ በፈለግኩት ሰዓት ዲዛይን መጣ ካልኩኝ ማሰፋ ስለምችል ማለት ነው። እና ነዶ ልብሶች ይጠቅማሉ። ነዶ ልብሶች እንግዲህ ይጠቅማሉ እምላችሁ። ይህ አሁን እንግዲህ ሻንጣ ነው የከረመው። ከሻንጣ ደግሞ ወደ ቁም ሳጥን መጣ። በቃ ዝም ብሎ ተቀምጧል እንደምታወት ማለት ነው። ኩርትንትም ብሎ ተቀምጧል። ያው ሲሰፋ ስለሚተኩስ ችግር የለውም። የአውነዶ ልብስ ነው ማለት ነው። ሽቲም ብታደርጉት ያምራል። ዲዛይኑ እንደምታዩት ነው ማለት ነው። ግን ግን ቁጭ ስታደርጉት ምን እንደሚፈጠር ብል ሊበላው ይችላል፣ ወይም የሆነ ነገር ሊፈጠር ይችላል ብላችሁ ካሰፋችሁ አሰፍታችሁስ ብታስቀምጡ የተሻለ ነው። እኔ አሁን እንደምታስ ከሁለት ሺ ሶስት ጀምሮ አልተሰፋም፣ ዝም ብሎ ቁጭ ብሏል ማለት ነው። ይሄ ራሱ በጣም ትልቅ ነው። ትልቅ ነው ማለት ነው። ትልቅ ነው ያው ከፈታታሁት እንትን ስለሚበልብኝ ነው ማለት ነው። ሁለተኛው በቃ አሁን እኔ ስመጣ እንደነዚህ እንደነዚህ ነው ይዜ መጣሁት። እንደዛ አሽጌ አሽጌ እዛው ስገዛቸው እንደዛ አሽገው ሰጡኝና ነዶ ልብሶቹ ሶስት ሶስት ሜትር ምናምን ናቸው እንደዚህ አሽጌ አምጥቻቸዋለሁ እንደዚህ ኩርትምትም ብሎ ከሚቀመጥ እንደዚህ ተኮረታትሞ ከሚቀመጥ እንደዚህ ታሽገው ቢቀመጡ እዛው ስትገዟቸው እሸጉልን ለሚቀመጥ ነው ለስጦታ ነው ብላችሁ ሀሳሽጋችሁ ብትገዙ ይህ አሁን ነዶ ልብስ ነው ግን ታሽጓል ስለታሸገ አይዛባም አይተጣጠፍም አያችሁ ይሄ ግን እኔ ጋር ስለቆየ በቃ እየተጣጠፈ ምን እያለ ይሄ አሁን ባስቀምጠው መቼም ቢሆን አይወዛጋም እንደዚሁ ይቀመጣል ይሄኛው ግን እንደምታስ ኩርትምትም ብሏል በቃ ሁሉም ተም ብሏጭ ምድ ድድ ብሏል፣ እንደምታዩት ማለት ነውና፣ እንደዚህ የሆነበት ያቀማመጣችን ችግር ነው። አንዳንድ ጊዜ ነዶ ልብስ ይዛችሁ ብትመጡ አትጎዱም ብዬ አስባለሁ። ለፈለጋችሁስ ነገር ታሰፉታላችሁ። ለምሳሌ ፋሽን መጥቶ ወይ ፋሽን መግዛት ነበርብኝ ግን ተወደደ ምናምን ብላችሁ ከምትጨናነቁ ያላችሁን ልብስ ታሰፉታላችሁ። ለምሳሌ ይሄንን ያሁን ላሰፋው ብል ሽፎን ማሰፋት ትችላለሁ፣ ነው የፈለኩ አይነት ዲዛይን ማሰፋት ትችላለሁ ማለት ነው። ችግር የለብኝም ዋናው ነገር እናንተ ጨርቁ ይኖራችሁ ማለት ነው። ያው አዲስ የመጣፋችን ግዴታ ያ ልብስ መሆን የለበትም። ባላችሁ ጨርቅ ማሰራት ይችላላችሁ ማለት ነው። እና እኔ እንደዚህ ይዛችሁ ብትመጡ እኔ ተመችቶኛል። እኔ አሁን ጨርቅ የለኝም ብዬ አልልም። ሽቲ ከፈልግ ሽቲ አስፈዋለሁኝ። ከፈለኩኝ የፈለኩትን አይነት ማሰፋት ይችላለሁኝ። ይጠቅመኛል ማለት ነው። ሁለተኛ ደግሞ ከአረብ ሀገር ሽቲ ይዘን እንምጣ ወይ? እንዴት ስ ያለ ሻድያት ምን ትይናለች? ነውስ ሀገር እንግዛ ያላችሁኝ አላችሁ። እኔ ያው በስጦታ መልክም ቢሆን የተሰጠኝ ይሄ ሽቲ በስጦታ መልክም ቢሆን የተሰጠኝ ይሄ ሽቲ፣ ነገር ግን ስንት እንደምሸጥ አውቃለሁ። ያው የመቶ ድርሃም ስምንት ፍሬ፣ ስድስት ፍሬ እንደምሸጥ አውቃለሁ። ለምሳሌ ዱባይ ማለት ነው። ብሩን ስታስቡት ወደ ኢትዮጵያ ሲመጣ ብዙ ይመስላችኋል ስታዩት። ነገር ግን እዚህ ሀገር ሽቲዎች ውድ ናቸው ውድ ናቸው። ሀቅ ለማውራት ማለት ነው ሻርቡ ሳይኖር ሻርቡ ሳይኖር ሻርቡ ሳይኖር 7800 ብር ነው ሽቲ ቆንጆ ሽቲ የሚባል ማለት ነው። 800 ብር ይሰፋል ማለት ነው የተሰፋ የሚሸጠው ይሄ እንግዲህ አሰፍታችሁ ደግሞ ይወደዳል ማለት ነው ብትሉን ገዝታችሁ እኔ ደግሞ ሳስበው ሳውዲ ዱባይም ሆነ ሳውዲን ብትገዙ ስምንት ሽቲ መግዛት ከቻላችሁ እስከ ሻርፑ የአንድ መቶ ድርሃም ወይንም ሪያል ሽቲዎች ገዝታችሁ ስምንት ሀባ ወይንም ስድስት ሀባ ይዛችሁ ብትመጡ ትጠቀሙበታላችሁ። ለምንድን ነው እኔ የወደርኩስ? ጨርቁ ትንሽ ወፍራም ነው፣ ጨርቁ ከለር መምረጥ አለባችሁ። ሁለተኛ ደግሞ ድንዳኔው እኔ አሁን በጣም ነው የተመቸኝ የምላችሁ ድንዳኔው። ሁለተኛ ደግሞ ሻርቡ በጣም ሰፊ ነው፣ በጣም ሻርቡ ሰፊ ነው። ሁለተኛ ዲዛይን መምረጥ የእናንተ ዕጣ ፈንታ ነው። እኔ አሁን ይሄ ጓደኛ የሰጠችኝ ነው። ነገር ግን ግያሳችሁ ላይሆን ይችላል። ስትመጡ ሀገራችሁ ታስቆርጡታላችሁ። ችግር የለውም ወይንም ይታጠፋል ይሄ ማለት ነው እና ብትገዙ ትላለሁ። እኔ አስቤ ስለደረስኩበት ነው እንደዛ ምላችሁ። እዚህም ውድ ስለሆኑ ማለት ነው። ሽቲ ጠይቄ ነበረ ገባ ያገብቼ ስምንት መቶ ዘጠኝ መቶ ብር ይላሉ። እስከ ሰባት ከሀምሳ እስከ ሰባት ይሸጣሉ፣ ሰባት መቶ ብር ይሸጣሉ። ነገር ግን እንደዚህ አይኑ ራሱ ከለሩ የሚስባችሁ አይደለም። ሁለተኛ ደግሞ ሻርፕ የላቸውም። እስከ ሻርፑ ከሆነ አንድ ሺህ ምናምን ብር ይላሉ ማለት ነው፣ እስከ ሻርፑ። ስለዚህ እስከ ሻርፑ ስምንት ሀባ ሰባት ሀባ እንደዚያ የሚሸጡ ካገኛችሁ ግዙ፣ ግዙ እና የመቶ ብር ሶስት፣ አራት፣ አምስት እስከ ስምንት ሀባ ይዛችሁ ብትመጡት ለዘመድ ብትሰጡት ለጓደኛ ብትሰጡት ለራሳችሁ ለስራ መስሪያ ብታደርጉት ትጠቀሙበታላችሁ ነው ምላችሁ። እኔ ሽቲው ስለተመቸኝ ነው ሀቅ ለማውራት ማለት ነው። እዚህ ያለውን ሽቲ አይቼዋለሁ። ገዝቼ ደግሞ ያሳያቸዋለሁ። እኔ ግን ነዶ ልብሶች ስላሉ ሽቲ አሰፋለሁ ብዬ ስላሰብኩኝ ነው ዝም ያልኩት ማለት ነው። ነገር ግን ከገዛሁኝ ያሳያቸኋለሁ። ግን አያምርም አያምርም። በቃ ያሉት ሽቲዎች በቃ ውድ ውድ የተባሉ ሽቲዎች እስከ ሻርፓቸው ውድ ናቸው ቆንጆ የሚባሉት ማለት ነው ነገር ግን እኔ አሁን ይሄ በጣም ተመችቶኛል ከለሩን በጣም ነው የወደድኩት አንደኛ ስጦታ ስለሆነ ብቻ ሳይሆን ወላሂ በጣም ነው የተመቸኝ ከለሩ ከለሩ በጣም ነው የተመቸኝ እዛ ላይ የሻርፑ ስፋት ከምነግራችሁ በላይ ነው ማለት ነው ሻርፑ በጣም ደስ የሚል ሻርፕ ነው ማለት ነው አሰፋፉ ስለዚህ እንደዚህ ያሉ በታማኝነት የሚያመጡላችሁ ሰዎች ካሉ ስፋቱን እንደምታዩት እየለበስኩት ስለሆነ ነው እንጂ ፍርትምትም እያለው ማለት ነው። ስፋቱን እንደምታዩት ማለት ነው። ከዱባይ ነው እንግዲህ ይሄ ስጦታ የተሰጠኝ ጓደኛ አይነት ወደ ሀገር ልገባ ስለሰጠችኝና እኔ ደስ ስላለኝ ሽቲው እዛም ላይ ደግሞ ዋጋውን ሳመዛዝነው ብዙም ልዩነት የለውም። ስምንት ሽቲ፣ ሰባት ሽቲ የሚሸጡላችሁ ከሆነ ለአራት ሽቲ ለአምስት ሽቲ ግን ኪሳራ ነው። እነሱ ናቸው ትርፍ ያላቸው እናንተ ትከስራላችሁ። ነገር ግን ስምንት ሀባ የሚሉ ሰዎች አሉ አውቃለሁኝ ከነሱ ከገዛችሁ ጥሩ ጨርቅ የሚያመጡላቸው ከሆነ ጥሩ ጣቃ፣ ያኔ ከጥሩ ጨርቅ የተሰራ ሽቲ የሚያመጡላቸው ከሆነ ግዟቸው፣ ትጠቀሙበታላችሁ። አላችሁ ላለሁኝ ንገሪ ስላላችሁኝ ልንገራችሁ ብዬ ነው። እኔ እንግዲህ ለእኔ ደስ ያለኝን ለእናንተ ደግሞ ደስ የሚላችሁ ከሆነ እንድትገዙ እንድትጠቀሙበትና ኢትዮጵያ ይዘናቸው የምንመጣ ልብሶች ምን አይነት ናቸው ለእኛ አምጥተን ሻንጣ የምናኖራቸው ናቸው ወይ ቁም ሳጥን የምንሰቅላቸው ናቸው ወይ ነው ሴት ልንለብሳቸው ነው ብለን የማንጨነቅባቸው ልብሶችን ይዘ መምጣት አለብን። ያው እንደነገርኳችሁ እነዚህን ሱፎች ከስር ያለው ሀቅ ለማውራት ማለት ነው እንግዲህ አስራ አምስት ድርሃም አስራ አምስት ድርሃም እንትኑን ነው የገዛሁት እና ሜትር አስራ አምስት ድርሃም አስራ አምስት ድርሃም ነው የገዛሁት የዛ ሰዓት እና ከስር ያለሁኝ ማለት ነው ሜትር አስርም የገዛሁት አለ ከስር ያለሁኝ አለኩልሀልን ኩል እነዛ ድርሃሞች እንግዲህ አምስት ሜትር ነው እንደምታውስ፣ አምስት ሜትር ነው። ሶስቱም ብትን አልሆንልኝም ማለት ነው። ሊቀበሉኝ አልቻለም፣ ሰሄድም ሊያሰፉ አልቻለም፣ ወንድሞችም ሊያሰፉት አልቻለም። ስለዚህ ያው ኪሳራ ነው ማለት ነው። አለኩልሀልን ልጆች ምናምን እንግዲህ እንሻአላ አላ ከወፍቀኝ ምን አስፋለሁ ጀለብያ ጀለብያ ብያ እንሻላ አሰፋዋለሁ ማለት ነው። ሳይዲን እራሱ ብየ ነበረ። ይሄ ከላር ደስ አለህም፣ ያኛውን ብላኩ ደስ አለ፣ ይሄም ደስ አለ። ጀለብያ አሰፋው ቆንጆ ነው። አረቦች ለእንትን ለጀለብያ ለክረምት ለብርዳቸው ያሰፉታል። እንደዚህ ያለ ማለት ነውና አሰፋው ብየው ነበረ። ሊያሰፋው አልፈለገም። ውድ ነው ማሰፊያው፣ 5000 4000 ብር ይላሉ ማለት ነው ማሰፊያ። ስለዚህ እኔ የከሰርኩት ቢኖር ሱፎች ናቸው። እናንተም እንዳትከስሩ። ላለ ሆይም ሰላማችሁ ብዙ ይበል። በሌላ ቪዲዮ እንገናኛለን። አሰላሙ አለይኩም ረህመቱላ በረካቱሁ